አብይ አህመድ ጋር መጀመሪያ የተዋወቅበትን አጋጣሚ ታስታውሳለህ? ታወቅ አማራ አላጠፋ ነው አለ። ምስጢር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚሁ አማራ አላጠፋ ነው ብሎ እንደዚህ ነገረ። ለምንድን ነው አንተ ከጠላት ጋር የምትደዋወለው አለ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን በዘዴ ለማ እዚሁ ይቀመጥ ነው የሚጠቅመን፣ የሚጠቅመን ኦሮሚያ ላይ ነው ወደ ፌደራል መንግስት የሚሄድ ሌላ ሰው ብናበጅ ይሻላል የሚል እና ለማ ደግሞ የድርጅትን ውሳኔ የሚጋፋበት ምንም አይነት ድርጅታዊ አሰራርም የለም። ለማ ግን አልተቃወመም፣ አጽድቆት ተቀብሏል። ነገር ግን ለማ በፍላጎቱ እንደዚህ ወስዶ ሰጠ የሚለውን አልቀበልን የሚለው ለዚህ ነው። አንተ እዚህ ላይ የአንተ መረዳት ምንድን ነው? አንተ ሁለት አካል ነው ያቀረበ አብይና የብልጽግና ስርዓት። ብልጽግና የሚባል ስርዓት የለም። ነግር ያለው ብልጽግናም የለም። የሃጫሉ እልፈት እንዴት ነው ሰማኸው እስኪ። የሸኔ ቤተሰብ ይሰሩ ተብሎ ትእዛዝ ሲተላለፍ ነበር። አንተ ይሄንን አገዛዝ ስለምትቃወም ለብቻ የተለየ በተለየ ደረጃ የሚሰማ የደህንነት ስጋት አለ። ኢብን የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግን አለ ደነገ እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለታምናል። ህወሓት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። የሆርን ኮንቨርሴሽን ተከታታዮች እንደምን ከረማችሁ። ባለፈው ማክሰኞ ጁን 3 2025 ዓ ም አብይ አህመድ አቶ ታዬ ደንደአን ማሰሩ ይታወሳል። አቶ ታዬ ከመታሰሩ በፊት ከሆርን ኮንቨርሴሽን ጋር ቆይታ አድርጎ ነበረ። አቶ ታዬ ከሆርን ኮንቨርሴሽን ጋር ያደረገውን ቆይታ በሶስት ክፍሎች አደራጅተን ከሰኞ ጁን 16 እስከ ረቡዕ ጁን 18 እናቀርብላችኋለን። በነኚህ ቀናት ማለትም ሰኞ፣ ማክሰኞና ረቡዕ በምስራቅ አፍሪካ ሰዓት አቆጣጠር 8 ፒኤም ጀምሮ ይተላለፍላቸዋል። በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ማለት ነው። ይህ ሰዓት በሰሜን አሜሪካ 1 ፒኤም ስተርን ታይም ሲሆን በማዕከላዊ አውሮፓ 7 ፒኤም ሰንትራል ዩሮፒያን ሰመር ታይም፣ በዩናይትድ ኪንግደም ደግሞ 6 ፒኤም ብሪትሽ ሰመርታይም ይሆናል። ሁላችሁም እንድትከታተሉን በአክብሮት ተጋብዛችኋል። እናመሰግናለን።